ኢትዮጵያ አሰብ ላይ ቆርጣለች በግለት እየተንቀሳቀሰች ነው። ፕሬዚዳንት ኢሳያስ አፈወርቂ እንደ ፈረንጆቹ አቆጣጠር 2018 አሰብን በጋራ እንጠቀማለን ሲሉ የገቡትን ቃል በማጠፋቸው የተበሳጩት የአዲስ አበባ ሹመኞች በኃይልም ቢሆን የባህሩን በር በእጃችን እናስገባለን በሚል በግለት እየተንቀሳቀሱ ነው። አሰብ ሆይ ኢትዮጵያ እየመጣችልሽ ነው በሚል ሳውንድ ትራክ ከሚኒሊክ ቤተ መንግስት ተለቋል። የድል ብስራቱ ነጋሪት ሊነፋ ተቃርቧልም እየተባለ ነው። ሙሽራዋ አሰብ አረንጓዴ ቢጫ ቀይ ልብሷ እየተሰፋላት ነው። እዚህ መሃል ከአስመራ ከተማ ይልቅ ለአዲስ አበባ የምትቀርበውን አሰብን የተመለከተ አዲስ ፕሮጀክት ይፋ ሊሆን እንደሚችል አንድ መረጃ ወጥቷል። ፕሮጀክቱ ከአዲስ አበባ አሰብ የሚያገናኝ መስመር እንደሆነም ታውቋል። በይፋ የቃላት ጦርነት የጀመረችው ኤርትራ ሌላ ያላሰበችው ዱብዳ መጡባታል። ኢትዮጵያ አሰብ ላይ ሁለት ፕሮጀክቶችን ይፋ ልታደርግ እንደምትችል እየተሰማ ነው። ፕሮጀክቶቹ አዲስ አበባን ከአሰብ የሚያገናኙ ሲሆን፣ ነገርየው ያዳሎ ቤተ መንግስት ሰዎችን አሳብዷል፣ አስጨንቋል። ኢትዮጵያ ወደብ ያስፈልጋታል። ከ120 ሚሊዮን በላይ ሕዝብ ያላት የቀንዱ ትልቅ ሀገር ኢትዮጵያ በፍጹም ያለ ወደብ መቅረት የለባትም። ዓለም አቀፍ ሕግም ይደግፉታል። ሆኖም ይህ መሆን ያለበት በሰላማዊ መንገድ ብቻ ቢሆንም፣ አሁን ባለው ሁኔታ ግን ነገሮች ወዴት እንደሚያመሩ አይታወቅም። ነገር ግን ወደ ማጥቃት ተሸጋግሯል የተባለው የኢትዮጵያ ዲፕሎማሲያዊ አካሄድ የወደቡን ነገር እንዴት እንደሚፈጽመው አብረን የምናየው ጉዳይ ነው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አሰብን ከአዲስ አበባ የሚያገናኝ ግዙፍ ፕሮጀክት ይፋ ሊደረግ ነው። ፕሮጀክቱ በተባበሩት አረብ ኢሚሬትስ የሚመራ ሲሆን ለሻቢያ ታላቅ ድንጋጤን ፈጥሯል። ይህ ፕሮጀክት ምን ይመስላል የሚለውን እንቃኛለን። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩም። አሰብ አሰብ አሰብ ከሰሞኑ አይንና ግርግር የበዛበት ስፍራ ሆናለች። የኢትዮጵያ ብርቱ የባህር በር መሻት የአሰብን ጉዳይ ከተረሳበት ቀስቅሶታል። ኢትዮጵያ ከዚህ በኋላ ወደ ኋላ የለም ብላለች። ወትሮውም የኢትዮጵያ ንብረት የነበረችው አሰብ ወደ ቤቷ ልትመለስ ሽር ጉዱ ደርቷል። የኢትዮጵያ ሜካናይዝድ ጦርም ለዚህ ልዩ ሀገራዊ ተልዕኮም በተጠንቀቅ ሆኗል። ጄኔራል አበባው ታደሰና ፊልድ ማርሻል ብርሃኑ ጁላም ለዚህ ተልእኮ ግዙፍ ሰራዊት መገንባቱን ባለፈው ሳምንት በአደባባይ ተናግረዋል። ወደ አሰብ በሚወስደው የቡሬ ግንባር ዘመናዊ የኢትዮጵያ ጦር መሳሪያ እየተከማቸ ነው። ሚሳኤል ተሸካሚ ተሽከርካሪዎች፣ መድፎች፣ ታንኮች እና ለአሰብ ተልእኮ በሚል ከውጭ የተገዙ ዘመናዊ መሳሪያዎች እየተጓጓዙ ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ መለስ ግመል ይፈነጭባታል ያሏት አሰብ ይህልውና ልውና ጉዳይ ሆና ከተፍ ብላለች። ወሬው ሁሉ አሰብ አሰብ አሰብ ሆኗል። አሰብ ከኢትዮጵያ 60 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የኢትዮጵያ ሜካናይዝድ ጦር ደግሞ ከአሰብ 60 ኪሎ ሜትር ርቀት ላይ በተጠንቀቅ ሆኖ ቆሟል። ግመል ይፈንጭበት ተብሎ በአላዋቂዎች የተረገመችው አሰብ በእርግጥም ከኢትዮጵያ እጅ ተፈልቅቃ ከወጣች በኋላ እንደተረገመች ሆናለች። የሻቢያ ሰዎችም አሰብን ዞር ብለው አይተዋት አያውቁም። ከአስመራ የሚወጡ መረጃዎች እንዳሳዩትም የኢሳያስ አፈወርቂ አሰብ የወደብ ከተማ ከረጅም ዓመታት በኋላ ያቀኑት ከሁለት ወር በፊት እንደነበር ተሰምቷል። እዚያ ቆይታቸውም ለአሰብ አመራሮች ምንነቱ ያልታወቀ ትዕዛዝ ሰጠው እንደተመለሱ በስፋት ሲዘገብ ነበር።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 በፊት አውራሪነት እየመራችው ሲሆን በአጭር ጊዜ እንዲጠናቀቅ ታስቦ እየተሰራም ነው። ይህ የድፍድፍ ነዳጅ ትቦ መስመር ኢትዮጵያ ነዳጅ ማውጣት ከጀመረች ልትገለገልበት እንደምትችል ተነግሯል። ይህ ካልሆነ ደግሞ ያልተጣራ ድፍድፍ ነዳጅ በቀጣይ ከውጭ በማስገባት ራሷ በማጣራት የነዳጅ ወጪዋን እንድትቀንስ ያደርጋታል። ይህ የነዳጅ መስመር ለኢትዮጵያ እጅግ ወሳኝና አስፈላጊ ነው። የታመቀ የነዳጅ ክምችት ያላት ኢትዮጵያ ለነዳጅ የምታወጣው ወጪ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 ተቋሙም ስራ ፈትቶ ወደ ዝገት ተለወጠ። ራሱን ወደቡንም ቡንም ኤርትራ ምንም አልፈየደችም። እሱም አርጅቶ ዋጋ ቢስ ሆነ። ይህ ፕሮጀክት ወደ ስኬት ከመጣ ግን የነዳጅ ማጣሪያው ጥገና ተደርጎለት ማገልገል ይችላል። በዓለም ላይ ከ8000 በላይ የነዳጅ ማስተላለፊያ ቱቦ ያለ ሲሆን ኢትዮጵያ አሰብን ከተነቅጠቀች ወዲህ ማስተላለፊያ ቱቦ የሌላት ሀገር ሆናለች። በዚህም የተጣራ ነዳጅ ለመሸመት ተገዳ ቆይታለች። ከዓመታት በፊት ከጅቡቲ አዲስ አበባ የሚ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 ማህበራዊና ኢኮኖሚያዊ ጉዳይ ያለውን ሚና ተረድተው ፕሮጀክቱ ወደ ስራ እንዲገባ አዘው ነበር። ሁኖም በወቅቱ በዛን አካባቢ በነበረው ጦርነት የተነሳ ይህን ማሳካት አልቻሉም። አሁን ግን የአጥናት ካሮጌዎች ሼልፍ ላይ ተራክፎ እንዲነሳ ተደርጓል። ኢትዮጵያ አሰብን በእጇ የምታስገባ ከሆነም ፕሮጀክቱ የግድ አስፈላጊ ነው የተባለ ሲሆን ከአሰብ መመለስ ጋር ሊጠናቀቅ እንደሚችልም ተነግሮለታል። በእንዲህ መልኩ ኢትዮጵያ ሙሽራዋን አሰብን ልትቀበል ሸረጉድ እያለች ነው። አዲስ አበባ ሸረጉድ አስመራን ግራ ጋብቷል። ባህር ባህር ኃይል ሲያደራጁ ዝም አልናቸው። አሁን ደግሞ አሰብን ሳይይዙ አሰብ ላይ ፕሮጀክት ጀምረዋል የሚል ግራ መጋባት ከአስመራ ቤተ መንግስት እየተስተጋባ ነው። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ያለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ኢትዮጵያ አሰብንና ምጽዋን በኩል ታስተዳድር ነበር። ምጽዋን አዳብራ፣ በባህር ኃይል መርከቦች ሞልታ፣ አሰብን ደግሞ የንግድ መርከቦች አስፍራበት ነበር። ምጽዋ ላይ የነበረውን የጦር መርከቦች ህዋትና ሻቢያ ተመሳጥረው ወደ የመንና ሌሎች አረብ ሀገራት ወስደው በርካሽ ዋጋ መጠላቸው አይዘነጋም። በ 1950 ዓ ም ማለትም የዛሬ 67 ዓመት አሰብ በስም ወደብ ይባል እንጂ ከተውም ከእውነተኛ ወደብ የሚቆጠር አልነበረም። ከተውም በቂ መጠጥ ውሃና የመብራት አገልግሎት አልነበሩትም። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ አጼ ኃይለ ስላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙም። የወደቡም ዋና አስተዳዳሪ በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስትር የነበሩት በወንድማማቹ በግርማሚና በመንግስቱ ንዋይ መፈንቅለ መንግስት የተረሸኑት አርበኛው ራስ አበበ የመሐንዲሶቹን ዕቅድ አጸደቁት። የግንባታውም ብድር የተገኘው ከዩጎዝላቪያ መንግስት ሲሆን የበላይ መሐንዲሶችም ዩጎዝላቪያኖች ሲሆኑ ከኢትዮጵያ በኩል ደግሞ ኢንጂነር በቀለ ነበሩ ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህም ገንዘብ ለዘመኑ በጣም በርካታ ነበር ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ ያሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆነ የባህር ትራንዚት እና የጉምሩክ ቢሮዎች ተከፍተውለት ስራውን በስነስርዓት ጀመረ የከተማውም ህዝብ በቂ መብራትና ውሃ አገኘም። እንግዲህ በእንዲህ መልኩ ነው የኢትዮጵያ መንግስታት አሰብን ከትቢያነት አንስተው ወደብ ያደረጉት። በእንዲህ መልኩ አሰብን ወደብ ያስመለሱት ኢትዮጵያውያን ቢሆኑም የሻቢያ ሰዎች ግን አፋቸውን ሞልተው አሰብ የኛ ነው ማለታቸው እጅግ አስገራሚ ነው። 120 ሚሊዮን ህዝብ ተሸክማ በመሬት የተከበበችው ኢትዮጵያ የባህር በር ታገኝ ዘንድ ግድ የሚላት ወቅት ላይ ትገኛለች። በግድም በውድም በዓለም አቀፍ ህግም ኢትዮጵያ ወደብ እንዲኖራት መፈቀዱ አይቀሬ ነው። አፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ጸጥታና ደህንነትን ለመጠበቅም ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንንም እውነታ የአሜሪካና የአውሮፓ መንግስታት ጠንቅቀው ያውቃሉ። ስለዚህም ኢትዮጵያ በቀይ ባህር ላይ ወደብ የማግኘት መብት እንዳላት ይገነዘባሉ።